አረቦችን ማስለመድ ያለባችሁ ሶስት ነገሮች በደንብ አርጋችሁ አዳምጡኝ በተለይ አዳዲስ ወደ አረብ ሀገር የመጣችሁ ልጆች ከዚህ በፊት ሌላ አረብ ሀገር ያልሰራችሁ አረብ ሀገር የመጀመሪያችሁ የሆነ ልጆች አንድ ወር ሁለት ወር ከዛም በላይ የቆያችሁ ብትሆኑ በደንብ አዳምጡኝ በተለይ አዳዲስ የመጣችሁ አረቦች በተፈጥሯቸው ወይም ደግሞ እነሱ በባህሪያቸው እነሱ ቤት ስትሰሪ ወይም ደግሞ ከእነሱ ጋር እስካለሽ ድረስ መጀመሪያ ላይ የምታሳያቸው እያንዳንዱ ነገር እስከ ቀጣዩ ከዛ ቤት እስክትወጪ ድረስ አብሮ ይቀጥላል ማለት ነው። ያ ማለት ምን ማለት መሰለሽ፣ አንቺ መጀመሪያ ላይ የምታደርጊያቸው ነገሮች ገብቶሻል አደለ? እስከ ወዳኛው እንደዛ እያረክሽ እንደምትቀጤ አይምሯቸውም ያቃል ማለት ነው። መጀመሪያ ላይ ግን ምንም ነገር ሳታ ስለምጃቸው ወይም ምንም ነገር ደግሞ ሳታሳውቂያቸው፣ ብድግ ብለሽ የሆነ ሰዓት ላይ እንደዚህ ብትያቸው ብድግ ብለሽ የሆነ ሰዓት ላይ እንደዚህ ብትያቸው ግራ ይጋባሉ። ምንና ነው የተቀየረችው፣ ምንና ነው የተለዋወጠችው ብለው ብዙ ነገር ባይምሯቸው ያስባሉ። ሰላም ለእናንተ ይሁን ውድ ቤተሰቦች እና ተከታታዮች ወዳጆች፣ አግባሮች ባላችሁበት ሰላማችሁ ይብዛል። ዛሬ አረቦችን ማስለመድ ያለባችሁ ሶስት ነገሮች በማለት አብረን ቆይታ እናደርጋለን። እናንተም ደግሞ እነዚህንም ማስለመድ አለብሽ አረብ ሀገር ላይ ስትሰሪ ብለሽ የምታስቢውን ከስር በኮሜንት አስፍሪልኝ፣ አነባዋለሁ። የመጀመሪያው በምንም ተአምር በምግብ ምንም አይነት ድርድር ማቅረብ የለብሽም። አንቺ ከኢትዮጵያ ወደ እነሱ ቤት ስትመጪ ሜዲካል ተመርመረሽ ሙሉ ጤናሽ ተረጋግጦ እነሱ ቤት ትመጫለሽ። እነሱ ቤት መጥተሽ በምትሰሪው ስራና በምትደክሚው ድካም የተነሳ የተለያዩ በሽታዎች ሊያጠቆሽ ይችላሉ። ቀለል ቀለል ያለው ንገሪን ካልሽኝ ለምሳሌ እነ ጨጓራ በቂ ምግብ ሳት ስትቀሪ የጨጓራ በሽታ ሊያጋጥምሽ ይችላል። ከዛ በዘለለ ደግሞ በቂ ውሃ ማጠጭ ከሆነ የኩላሊ በሽተኛ ትሆኛለሽ። ከዛም የበላለጡ የደም ግፊት፣ የተለያዩ ችግሮች ጤናሽ ላይ ይደርስብሻል። መጀመሪያ ላይ ምግብ ካልበላሽ ምግብ እንደምትበይ ካላስለመድሻቸው እነሱ ብዙ ጊዜ ስራቸውን እንድንሰራ እነሱ የሚፈልጉትን ነገር እንድናከናውንላቸው እንጂ እኔና አንቺ እንድንበላ፣ እኔና አንቺ እንድንጠጣ አይፈልጉም ብዙ ጊዜ። ስለዚህ እነሱ እንድንበላ አይፈልጉም ማለት እኔና አንቺ አንበላም ማለት አይደለም። እነሱ ስራቸውን ወደዛ ጋር ታረጊና፣ አንቺ ደግሞ ራስሽን ወደዚህ ጋር ታረጊና ምግብሽን ትበያለሽ። እኔ ከራሴ ተነስቼ ስነግርሽ በጣም ብዙ ስራ በጣም ብዙ ማራቶን፣ በየኛ ቤት ሩጫ ነው። እኔ ብቻዬን ቤቱ ቪላ ነው፣ ብዙ ስራ ነው ያለው፣ እኛ ቤት ማለት ነው። እንደዛም ሆኖ ግን ይሄን ስራ የምሰራው እኔ አንደኛ በሲስተም በዘዴ በዘዴ ነው የምሰራው። ሁለተኛ ደግሞ በምንም ተአምር ምግብ ሳልበላ ስራ አልሰራም። ኢቭን ከራበኝ እላይ ሆኜ ከራበኝ እላይ ሆኜ ከራበኝ ሁሉንም ነገር ትቼ እላይ ወርጄ ፍሪጅ ከፍቼ ምግብ በልቼ ከዛ ውሃ እዥበት የሚወጣ የራሴ ኮዳ አለኝ አንድ ሊትር የሚይዝ በሱ ውሃ ይዤ ወደ ላይ እወጣለሁ ማለት ነው። በሱ ቢያንስ በቀን ሁለቴ ወይም ሶስቴ መጠጣት አለብኝ ሙሉ ሁለቴ ከጠጣሁ ሁለት ሊትር ነው፣ ሶስት ከጠጣው ደግሞ ሶስት ሊትር ነው። ምክንያቱም ረጅም ሰዓት ነው የምቆመው፣ ልብስ ሳጥፍ ሳሰጣ ላይ ረጅም ሰዓት ነው የምቆመው፣ ውጭ ላይ ልብስ ሳጥፍ ስትኩስ እቃ ሳጥፍ ይህ ሁሉ ነገሮች ሳደርግ ረጅም ሰዓት እቆማለሁ። በነዛ መካከሎች ውሃ ካልጠጣሁኝ ምግብ ካልበላሁ እነዚህ ቅድም የጠቀስኳቸው በሽታዎች በሙሉ ያጠቁኛል። በዛ ሰዓት እነዛ በሽታዎች እኔ ላይ ደረሱ ማለት ደግሞ እኛ ቤት እየሰራች፣ እኛ ቤት እየለፋች፣ እኛ ቤት እየደከመች ነው ይሄ የጤና ችግር የገጠማት ብለው እነሱ እኔን ወደ ሆስፒታል ወስደው ሊያስታመሙኝ አይችልም። በጣም ካመመኝና ስራቸውን መስራት ካልቻልኩ አንችን ብትሆኝ በራስሽ ቦታ አድርገሽ ነው እኔ የምናገረውን በእኔ ቦታ ማለት ነው። አንችን ብትሆኝ ብትታመሚ ይህን ሁሉ ስራቸውን እያከናወንሽ ምግብ ሳትበይ እየሰራሽ ውሃ ሳትጠጪ እየሰራሽ ይህን ሁሉ እያረግሽ ስራ እየሰራሽ ብትታመሚ አንድ ጊዜ ወይ ሁለት ጊዜ በጣም ጥሩ አሰሪዎች ከሆኑ መልካም አሰሪዎች ከሆኑ ወደ ሐኪም ቤት ይወስዱሻል እንጂ ሁለት ቀን ተኝተሽ ሶስት ቀን ተኝተሽ ሊያስታምሙሽ አይችሉም። አንድ ቀን ካስተኛችሽ በጣም ጥሩ ከሆነች አንድ ቀን ካስተኛችሽ በሁለተኛው ቀን ስራዬ መሰራት ስላለበት ልጆቼ ትምህርት ቤት ልብሳቸው መታጠብ መተኮስ ስላለበት ጫማው መታጠብና መትኮስ መታጠብና ወደቤት መግባት ስላለበት፣ ውሻም ካለው ውሻው ወደ ውጭ የሚወስደው ነው የሚያስገባው ሰው ስለሚያስፈልገው፣ አንቺ መስራት ስለማትች ወደ ሀገርሽ ተመለሽ ነው የምትባይ። መልካም ከሆነች ነው ሺህም በጣም ጥሩ እና መልካም ፈሪያ እግዚአብሔር ያላት ከሆነች ነው። ካልሆነ ግን ትኬቷን ኦንላይን ትቆርጣለች፣ እቃሽን አስተካኪ ትልሻለች፣ ቀጥታ በሾፌር ወደ ኤርፖርት ትልክሻለች። ይህ ይህንን ነገር በደንብ አይምሮሽ ውስጥ ማስቀመጥ አለብሽ። ስለዚህ መጀመሪያ እነሱ ቤት ውስጥ ስሰሪ መጀመሪያ እነሱ ቤት ውስጥ እግርሽ ሲረግጥ ጣዋት፣ ወደ ስራ ሂጅ ስትልሽ፣ ኖ ምግብ ሳልበላ ስራ አልሰራም፣ ቁርስ መብላት አለብኝ፣ ስለዚህ ቁርስ ልብላ ብለሽ ቁርስ መብላት ፈልጋለሁ ብለሽ ቁርስሽን በልተሽ፣ ሻይም ኮል ሻይ ጠጥተሽ ቡና የምጠጭ ከሆነ መጀመሪያ ላይ አስለምጃቸው ቡና እንደምጠጭ እኔ አሁን ቡና እንደምጠጣ መጀመሪያ ስላለስ ስላስለምድኳቸው ሁል ጊዜም ቢሆን ለኔ ሊስ ካፌ ይመጣልኛል ማለት ነው ሁል ጊዜ ሊስ ካፌ ስላችሁ ይሄ ኮተት ጋር ያለው ሳይሆን ያኛው ኒስ ካፌ ነው ይሄ ኮተት ጋር ያለው ብዙም እንትን አይለኝ ማይመቸኝ እና መጀመሪያ ማስለመድ ያለብሽ ነገር ይህ ነው ሁለተኛው ደግሞ የእንቅልፍ ሰዓት ብዙ ጊዜ እንቅልፍ ሰዓት አብዛኛው ቤት ሁለት ሰዓት ሶስት ሰዓት አራት ሰዓት አምስት ሰዓት የሚተኙ ልጆች በጣም ብዙ አሉ። አራት ሰዓትም ሆነ ሶስት ሰዓትም ሆነ ሁለት ሰዓትም የምተኝበት ግን ቋሚ የሆነ ሰዓት ወደ ክላስሽ የምትገቢበት፣ ከዛ ጠዋት ደግሞ ወደ ስራ የምትገቢበት ሊኖርሽ ይገባል። እኔ አሁን ለምሳሌ ማታ በጣም ካመሻው አራት ሰዓት ነው። በጣም ካመሻው አራት ሰዓት ከዛ ባለፈ ሶስት ሰዓት ሶስት ተኩል በቃ አራት ሰዓት ስራ እንኳን ቢኖር ከአራት ሰዓት በኋላ አልሰራም። አንደኛ ሴትዮ ዶክተር ስለሆነች ቀኑን ሙሉ ምሰራውን ስራ ስለምታ ቀኑን ሙሉ ስለሚደክመኝ ስምንት ሰዓት ወይ ሰባት ሰዓት መተኛት አለብሽ ብላ ስለምታስብ፣ በነገራችን ላይ እኔ ዋና ሴትዮ ዶክተር ናትና ና እኔም ብቻ ሳይሆን ከዚህ በፊትም የነበሩት ሰራተኛ እዚህ ቤት መቶ ሰራተኛ ብዙ አይቆይም። ለምን አይቆይም የሚለውን ማወቅ ከፈለጋችሁ ጻፉልኝና እነግራችኋለሁ። ሰባት ሰዓት ወይ ስምንት ሰዓት እንዲተኙ ነው የምትፈልገው? ለምን? የስራውን ውጣውረድ ስለምታውቀው፣ ስራውን ወደ ላይ ወርታች መሯሯጡ ስለምታውቀው እንደዛ እንዲተኙ ታደርጋለች። ስለዚህ አንቺም አራት ሰዓት ይሁን አምስት ሰዓት ይሁን የቤቱ ህግ ምንድን ነው ማለት፣ ከአንቺ በፊት የነበረችው ሰራተኛ ከስንት ሰዓት እስከ ስንት ሰዓት የምተኛው ከስንት ሰዓት እስከ ስንት ሰዓት ነው ተኝታ ጠዋት የምትነሳው? ይሄን ይሄንን ነገር በግልጽ ቋንቋ ማትቺ ከሆነ ከባድ ነው። በእርግጥ ቋንቋ እስክትቺ ድረስ ግን መተኛ ሰዓትሽ ምን ሰዓት እንደሆነ ቢያንስ ሌላ ቤት አረብኛ የምትችል ካለች አንቺ ለእሷ በአማርኛ የነገርሻል ለሴትዮዋ የነገርቻት። ከዛ አንዳንድ ጊዜ ደግሞ እንደዚህ አንቺ አልሽውን ሳይሆን አንቺ አላልሽውን የሚናገሩ አበሻዎች ሞልተዋል። እንደዚህ የሚያረጉ ማለት አንቺ ጥሩ ነገር ለሴትዮሽ እንድትነግርልሽ እንድትነግር ስታደርጊያት፣ እሷ ደግሞ ያልሆነ ነገር ለሴት ዮች ልትነግር ብሸም ትችላል። ይሄም ትንሽ ቻሌንጅ አለው። ሆኖም ግን ማታ የምተኝበት ሰዓትና ጠዋት የምትነሽበትን ሰዓት ቋሚ ስታደርጊው ስታስለምጃቸውን በዚህ ሰዓት መተኛ ትፈልጋለው። በአንቺ ፍላጎት አይደለም፣ በእርግጥ አቃለው። በአንቺ ፍላጎት አይደለም ግን ማታ ስንት ሰዓትን ወደ ክላስ የምገባው ጠዋት ስንት ሰዓት የምነሳው ብለሽ መጀመሪያ ሴትዮሽን ጠይቂያት። ከዛ እሷ በምትልሽ ምን ማድረግ ነው ማታ ወደ ክላስሽ መግባት ነው። ከዛ ጠዋት መነሳት ነው። እኔ አንድ የማውቃት ልጅ አለች። በጣም ነው የምታሳዝነኝ። የምተኛው አራት ሰዓት ወይ ሶስት ሰዓት ብቻ ነው ማለት ነው። ቤት ውስጥ አራት ሰዎች ነው ያሉት። ማታ የምትገባው አንዳንድ የሰባት ሰዓት ነው፣ አንዳንድ የሰባት ተኩል፣ አንዳንድ የስምንት ሰዓት በቃ ከተኛች አራት ሰዓት ወይ ሶስት ሰዓት ነው የምትተኛው እና ዝብርቅርቅ ያለ እንቅልፍ ነው የምትተኛው እና ራሷን ብዙ ጊዜ ነው የሚያማት። ስለዚህ በቂ እንቅልፍ ባለመተኛት በቂ እንቅልፍ ባለማግኘት ሰውነትሽ አቅም ያጣል፣ ሰውነትሽ ይደክማል። ኢቨን አንዳንድ ልጆች መተኛ ሰዓታችሁ ራሱ ኖሯችሁ የመተኛ ሰዓት እራሱ ኖሮሽ ገብተሽ ቲክቶክ ማየት፣ ዩቱብ ማየት፣ ፌስቡክ ላይ ሁሉም ላይ ትደርሽበታለሽ። አንችም ስቶኝ ጤነኛ ስቶኝ እና ስትኖሪ በህይወት የኔን ዩቱብ ለማየት የማንንም ሰው ዩቱብ ለማየት የማንንም ሰው ቲክቶክም ሆነ ፌስቡክ ኤኒ አፕሊኬሽኖች ለማየት አንቺ ጤነኛ መሆን አለብሽ። ጤነኛ ለመሆን እንደነገርኩሽ ምግብ መብላት፣ ውሃ መጠጣት፣ ከዛ በቂ እንቅልፍ መጠኛት ማለት ነው። ሶስተኛው ደግሞ ደሞዝሽን በጊዜ መቀበል። ይሄ በጣም ልታሰምሪበት የሚገባ ነገር ነው። ምናልባት ቤት ውስጥ ምግብ እንኳን ከሌለ ምግቡን ችለሽ በቀን ሁለቴ እየበላሽ፣ በቀን ሶስቴ ሰዓት ሁለቴ እየበላሽ፣ ደረቅ ህብዝ እየበላሽ ደረቅ ሩዝ እየበላሽ፣ በቃ ብዙ ነገሮችን ችለሽ ሰርተሽ ልክ ደሞዝ ሰዓት ሲደርስ መሽቆጥቆጥ፣ መፍራት፣ ሴትዮ ፈርኋት ምን ብዬ ልጠይቃት ብዙ ነገሮችን ትያለሽ አይደል? እንደሱ ማለት የለብሽም። መጀመሪያ ላይ አንቺ ልክ ወርሽ ሲደርስ ደሞዝ እፈልጋለው፣ እኔ የቤተሰብ አስተዳድራለው፣ ልጆችም ካሉሽ የልጆች እናት ነ የትምህርት ቤት አለብኝ፣ ብዙ ወጪ አለብኝ፣ ስለዚህ ደሞዜን በየወሩ እንድትሰጭኝ እፈልጋለው ብለሽ በግልጽ መናገር መቻል አለብሽ፣ እንጂ አንቺ የመጀመሪያ ደሞዝሽ ዝም ካልሻት ሁለተኛ ወርሽ ሲመጣ አሁንም ዝም ካልሻት ሶስተኛ ወርሽ ሲመጣ ዝም ካልሻት፣ ተራሳሻለች። የሆነ ሰዓት ላይ የሆነች ጓደኛሽን ስታወሪ ወይም የሆነ ሰው ስታወሪ እንዴት ነው ደሞዝ እየተቀበልሽ ነው? በሀዋላ ነው በባንክ ነው የምትልኪው ስትባይ፣ አረ እኔ እኮ ብር ተቀብዬ አላውቅም ብለሽ ትባንኛለሽ፣ ከሶስት ወር ከአራት ወር በኋላ ከዛ ስትጠይቅያት የለኝም ትልሻለች። ገብቱሻ ላርን እነሱ በነገራችን ላይ በደሞዝ በኩል በጣም ብዙ ልጆች ያለቅሳሉ። መጀመሪያ ላይ በየወሩ ባለመቀበል፣ በየወሩ ገንዘባቸውን ባለመያዝ ወር አልፎ ሁለት ቀን ሶስት ቀን ብቻ መጠበቅ፣ ከዛ ባለፈ ገንዘባቸውን እነሱ ጋር ባለማስቀመጥ ይህንን ነገር መንገድ ልታስይዟቸው ይገባል። እኔ አንዳንድ ልጆች የስድስት ወር የሰባት ወር እነሱ ጋር ቁጭ አረጉና ገንዘብ አምጡ ስትሏቸው የለንም ይላሉ። ምክንያቱም የሰባት ወር ማለት ብድግ አድርጎ መስጠት ለነሱ በጣም ከባድ ነው የሚሆኑ በጣም ማለት ነው። ስለዚህ የለንም ብለው አንቺን አውጥተው የሆነ ቦታ ማስቀመጥ አውጥተው በትንሽዬ ብር ቆርጠው ከሰባት ወር ደሞዝ እና ትኬት ከመቁረጥ ብቴ ትኬት መቁረጡ ይቀላቸዋል። ለምን የሰባት ወሩ ቢያንስ ወይ ሰባት ሺ ወይ ስምንት ሺ ወይ ዘጠኝ ሺ ሊሆን ይችላል። በአንድ ሺ እንኳን ቢሆን ሰባት ሺ ነው የሚሆነው። ሰባት ሺ ድርሃምም ሆነ ሪያልም ሆነ በሪያሎች ደረጃ ማለት ነው። በዶላር ደረጃ አላቅም ስንት እንደሚሆን፣ ለምን አሁን ላይ ዶላር ስንት እንደሚከፈል ሰለም አላቅ ማለት ነው። ስለዚህ ትኬት ደግሞ በሁለት ሺም በአንድ ሺ ምናምንን ብር ቆርጣ አንቺ ወደ ሀገርሽ ትልክሻለች። ያንን ሰባት ሺ ከምከፍል ና አንቺ ወደ ሀገርሽ ከምትልክ ያንም ይቀላል። ስለዚህ ደሞዝ እነሱ ጋር ማስቀመጥ በፍጹም ተገቢ አይደለም። ስለዚህ ሶስተኛ ማስለመድ ያለብሽ ነገር እነሱ ቤት እየሰራሽ ደሞዝሽን በየወሩ መቀበል ማለት ነው። አረብ ሀገር እየሰራሽ መጀመሪያ አረቦችን ማስለመድ ያለብሽ ወይም አሰሪዎችን ማስለመድ ያለብሽ ሶስት ነገሮች፣ የመጀመሪያው ምግብ፣ ሁለተኛ የሚታ ሰዓት፣ ሶስተኛ ደግሞ ደሞዝ። እነዚህ ነገሮች በደንብ አድርገሽ ሰፋ አድርገሽ አስበሽበት ሰው ካልበላ መስራት እንደማይችል ማወቅ አለብሽ። ሰው ውሃ ካልጠጣ መኖር እንደማይችል ሰውነታችን በውሃ እንደሚሰራ እንዳትረሽ። ውሃ በጣም ኢምፖርታንት ነገር ነው። ምግብ፣ ውሃ ከዛ የእንቅልፍ ሰዓትሽም። አረብ ሀገራቱ ላይ እንቅልፍ ሰዓት አለ ማለት ዘበት ነው። ቢሆንም ግን በቃ የሆነ ቢያንስ ሁለት ሰዓትም ትሁን አንድ ሰዓትም ሶስት ሰዓትም ትሁን የሆነች በቃ ትንሽ ሽዬን ብትሁን የምትተኝበት ሰዓት የምታውቂያ ሰዓት ከዚህ እስከዚህ ሰዓት ተኛለው እነሳለሁ የምትይበትን ሰዓት ማውቅ አለብሽ። ከዛ ደሞዝሽን ወር ሙሉ ለፍተሽ፣ ወር ሙሉ ደክመሽ፣ ወር ሙሉ ዋጋ ከፍለሽ ሴትዮዋ መልካምናት ነገ ትሰጠኛለሽ ሴትዮዋ መልካምናት ከሁለት ወር በኋላ እቀበላለሁ ብለሽ እሷ ጋር ገንዘብሽን ማስቀመጥ የለብሽም መኪና አጥበሽ ቤት አጽድተሽ ቃጥበሽ ብዙ ዋጋ ከፍለሽ ነው ብሩ የምታመጪው። አረ እኔ እንደራሴ ብዙ ዋጋ ከፍዬ ነው ገንዘብ የማመጣው። እኔ ይሄንን ዋጋ ከፍዬ የማመጣውን ገንዘብ የአራት ወር አንቺ ጋር ይቀመጥልኝ፣ የሶስት ወር አንቺ ጋር ይቀመጥልኝ የምልበት ምንም ታምር የለም። እኔ ራሴ ራሴ ጋር አስቀምጠዋለሁ፣ ማስቀመጥ ከፈለግኩ ማለት ነው። ስለዚህ አንቺም ገንዘብሽን ማስቀመጥ ከፈለግሽ ራሴ ጋር አስቀምጭ። እነሱ ጋር በምንም ታምር እንዳታስቀምጪ። አብረሽን ስለነበርሽ በጣም ነው የማመሰግነው። እግዚአብሔር ያክብርልን። አንቺ በጣም ጎበዝ፣ በጣም ጠንካራ በጣም ጀግና ሀርድ ወርከር ሴት ነሽ። እንዳንቺ አይነት ሴት እዚች ምድር ላይ የለችም፣ ልትኖርም አትችልም። አንቺ አንቺ ብቻ ነሽ። ሁሌም ቢሆን ወደ ህልምሽ ሄድሽ፣ ድጋሚ እንድንገናኝ ሰብስክራይብ እና ላይክ ማድረግ እንዳይረሳ። ባይ ባይ።